ሆኖ በደብረ ብርሃን ከተማ ዙሪያ ከፋሽስቱ ብልጽግና ሰራዊት ጋር ከባድ ትንቅንቅ ሲያደርግ መዋሉ ታውቋል። አፋድ ሸዋ ጠቅላይ ግዛት ዝ የመሐመድ በሆነ የኮር ፋኖዎች በዛሬው ዕለት የፋሽስቱን ሰራዊት በቅንጅት በመሆኑ ሙትና ቁስለኛ ማድረጋቸውን የፋኖ ወታደራዊ ምንጮቻችን በላኩት መረጃ ያረጋግጠዋል። የአገዛዙ ጦር በወረራ በያዘው በአማራ ክልል የግፍ ግድያዎችና የአስገድዶ መድፈር ወንጀሎች ተባብሰው ቀጥለዋል። በፋኖ ሰራዊት በሚደረግ የህልውና ተጋድሎ ከፍተኛ ፖለቲካዊና ወታደራዊ ኪሳራ ያጋጠመው የብልጽግናው አገዛዝ ወታደሮቹን በመጠቀም በአማራ ህዝብ ላይ እያደረሰ ያለው ግፍና መከራ ተባብሶ መቀጠሉን የፋኖ ወታደራዊ ምንጮቻችን ለሚዲያችን ተናግረዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ዞብላምባ ክፍለ ጦር ስድስተኛ ሻለቃ መርጦ ከተማ ሰርገው በመግባት ታላቅ ጀብድ መፈጸማቸው ተሰምቷል። በወሎ ጉባ ላፍቶ ወረዳ መርጦ ከተማ መሽጎ በነበረው የብልጽግና ዙፋን አስጠባቂ ሰራዊት ላይ ትናንት ህዳር 17 2018 ዓ ም ሌሊቱን ሰርገው በመግባት አራት አጃቢዎች ላይ እርምጃ በመውሰድ አንድ የሻምበል መሪና አንድ የክፍለ ጦር ሐኪም በመማረክ ታላቅ ጀብድ መፈጸማቸውን የፋኖ ወታደራዊ ምንጮች ገልጸዋል የኦርቶዶክሳውያን ጥቃት በቀጠለበት ትናንት ህዳር 17 ቀን 2018 ዓ ም በአርሲ ሆንቆሎ ዋቢ ወረዳ በጠቅሳ ቀበሌ ከ19 በላይ የሚሆኑ ኦርቶዶክሳውያን በማሳ ስራ ላይ በነበሩበት ወቅት በጅምላ መታፈናቸው ተሰምተዋል። ህወሓትን በሕገ ወጥ መንገድ የማግለልና በትግራይ ሕገ ወጥ ምርጫ የማካሄድ ፍላጎት አለ ሲል ህወሓት ከሰሰ። አድማሽ ተመልካቾቻችን፣ እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም፣ ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምናምሽታችኋል። ዕለተ ሐሙስ ኅዳር 18 2018 ዓ.ም ምህረት መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ፋኖ በደብረ ብርሃን ከተማ ዙሪያ ከፋሽስቱ ብልጽግና ሰራዊት ጋር ከባድ ትንቅንቅ ሲያደርግ መዋሉ ታውቋል። አፋድ ሸዋ ጠቅላይ ግዛት እዚህ የመሐመድ መሐመድ ቢሆነ የኮር ፋኖዎች በዛሬ ዕለት የፋሽስቱን ሰራዊት በቅንጅት በመሆን ሙትና ቁስለኛ ማድረጋቸውን የፋኖ ወታደራዊ ምንጮቻችን በላኩት መረጃ አረጋግጠዋል። ደብረ ብርሃን ከተማ ዙሪያ የሚንቀሳቀሰው የደጃዝማች ተሰማ እርገጤ ክፍለ ጦር በዛሬ ዕለት ከሌሊቱ አስር ሰዓት ጀምሮ ካገዛዙ ሰራዊት ጋር ከቀየት ከተማ እስከ ጉዶ በረት ከተማ ባለው ቀጠና ከባድ ትንቅንቅ ሲያደርግ ውሏል። ይህ ዜና እስከተጠናከረበት ጊዜ ድረስ አውደ ውጊያው የቀጠለ ሲሆን በአውደ ውጊያው በጠላት ላይ የደረሰውን ጉዳት በዝርዝር ለማወቅ አልተቻለም። የአገዛዙ ጦር በወረራ በያዘው በአማራ ክልል የግፍ ግድያዎችና የአስገድዶ መድፈር ወንጀሎች ተባብሰው ቀጥለዋል። በፋኖ ሰራዊት በሚደረግ የህልውና ተጋድሎ ከፍተኛ ፖለቲካዊና ወታደራዊ ኪሳራ ያጋጠመው የብልጽግናው አገዛዝ ወታደሮችን በመጠቀም በአማራ ህዝብ ላይ እያደረሰ ያለው ግፍና መከራ ዛሬም መቀጠሉን የፋኖ አመራሮች ለሚዲያችን ተናግረዋል። በክልሉ እየተደረገ ባለውና ለዓመታት በዘለቀው ጦርነት ድል የተነፈገው የብልጽግናው ሰራዊት አለቆቹን ለማስደሰት በህዝብ ላይ አረመኔያዊ ድርጊት እየፈጸመ ይገኛል። ከሰሞኑ ሰከላ ወረዳ የተፈጸመውን የንጹሐኖች ጭፍጨፋ ጨምሮ በበርካታ አካባቢዎች ጠላት የጦር ወንጀል እየፈጸመ እንደሚገኝ የሚታወቅ ነው። በህዝብ ዘንድ ቅቡልነት ያጣው የብልጽግናው ሰራዊት በያዛቸው ቀጠናዎች ሁሉ ሰዎችን አሰቃይተው የመግደልና የአስገድዶ መድፈር ወንጀሎችን በስፋት እየፈጸመ ነው ሲሉ ጥቁር አንበሳ ያነጋገራቸው የፋኖ አመራሮች ተናግረዋል። አመራሮቹ አክለውም አገዛዙ የመውደቂያ ዋዜማ ላይ መሆኑን ገልጸው ፋኖ በተባበረ ክንድ አንድ ላይ በመሆን ይህንን ስርዓት በማስወገድ ህዝባችንን ነጻ ልናወጣ ይገባል ብለዋል። የአብይ አህመድ አገልጋይ ወታደር በአሁኑ ሰዓት ከፊሉ ከነ ወታደራዊ አመራሩ እጅ እየሰጠ የሚገኝና በፋኖ ሰራዊት እየተመታ የሚገኝ ሲሆን ጠላት ታማኝ አገልጋዮቹን በመጠቀም የሚፈጽመው የጦር ወንጀል ተጠናክሮ ቀጥሏል ሲሉ ገልጸዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ዞብላ አምባ ክፍለ ጦር ስድስተኛ ሻለቃ መርጦ ከተማ ሰርገው በመግባት ታላቅ ጀብድ መፈጸማቸው ታውቋል። በወሎ ቀጠና ጉባ ላፍቶ ወረዳ መርጦ ከተማ መሽጎ በነበረው የብልጽግና ዙፋን አስጠባቂ ሰራዊት ላይ ኅዳር 17 2018 ዓ ም ሌሊት ሰርገው በመግባት አራት አጃቢዎች ላይ እርምጃ በመውሰድ አንድ የሻምበል መሪና አንድ የክፍለ ጦር ሐኪም በመማረክ ታላቅ ጀብድ መፈጸማቸውን የፋኖ ወታደራዊ ምንጮቻችን ተናግረዋል። በፋኖ ሰራዊት የተወሰደው እርምጃ ካለምንም የተኩስ ልውውጥ ሲሆን የከፍተኛ አመራሮችን አጃቢዎች በሳንጃ በማስወገድ አመራሮችን ከሶስት ጥቁር ክላሽ ጋር መማረክ ስለመቻሉ ፋኖዎቹ ተናግረዋል። በተመሳሳይ ፋኖ በአርሶ አደሩ ሀብትና ንብረት ላይ ዘረፋ ሲፈጽሙ በነበሩ የጸረ አማራው አገዛዝ ወታደሮች ላይ እርምጃ ወስደዋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር ፋኖዎች በአርሶ አደሩ ሀብትና ንብረት ላይ ዘረፋ ሲፈጽሙ በነበሩ የጸረ አማራው አገዛዝ ወታደሮች ላይ እርምጃ መውሰዱን ክፍለ ጦሩ አስታውቋል። በሌሎች አካባቢዎችም የደፈጣ ጥቃቶች ተጠናክረው የቀጠሉ ሲሆን ጎጃም አቸፈር ወንድዬ የእስማላ ከተማ አስተዳደር በመሆን በህዝብ ላይ ጥቃት ሲፈጽምና ሲያስፈጽም የቆየው የስርዓቱ አገልጋይ ከፋኖ በተተኮሰበት ጥይት ከባድ ጉዳት ደርሶበት ሆስፒታል መግባቱ ተሰምቷል። የከተማው አስተዳደር በመሆን በማህበረሰቡ ላይ ግፍ ሲፈጽም የቆየው አዲስ አለሙ የተባለ ባንዳ ድንገተኛ ጥቃት ሲፈጸምበት በአካባቢው የነበሩ የሚሊሻ ኃይሎች ሩጦ ማምለጣቸው ታውቋል። በፋኖ ጥይት ክፉኛ የተመታው አዲስ አለሙ ወደ ባህር ዳር ህክምና ስለመላኩም ተረጋግጧል። የኦርቶዶክሳውያን ጥቃት በቀጠለበት ትናንት ኅዳር 17 2018 ዓ ም ባሪሲ ሆንቆሎ ወረዳ በጠቅሳ ቀበሌ ከ19 በላይ የሚሆኑ ኦርቶዶክሳውያን በማሳ ስራ ላይ በነበሩበት ወቅት በጅምላ መታፈናቸው ታውቋል። በታጠቁ ኃይሎች አፈና የተፈጸመባቸው ኦርቶዶክሳውያን በህብረት በመሆን የእርሻ ስራ ላይ እንዳሉ ስለመሆኑም ተገልጿል። በዚሁ አካባቢ በጠቅሳ ቀበሌ ከዚህ በፊት በርካታ ኦርቶዶክሳውያን መጨፍጨፋቸው ይታወሳል። በአገዛዙ ይሁንታ እየተፈጸመ ያለው የእምነቱ ተከታዮች ጥቃት፣ እገታና ማሰቃየት ተጠናክሮ ቀጥሏል። ህወሓትን በህገወጥ መንገድ የማገድ እና በትግራይ ህገወጥ ምርጫ የማካሄድ ፍላጎት አለ ሲል ህወሓት ከሰሰም። በብሔራዊ ምርጫ ቦርድ ከሕጋዊ የፖለቲካ ፓርቲነት የተሰረዘው ህወሓት በሕገ ወጥ መንገድ እገዳ እንደተጣለበት ገልጾ በቀጣይ እሱን የማያካትት ምርጫ ስለ መኖሩ ገልጧል። የህወሓት ቃል አቀባይ አቶ ሚካኤል አስግዶም በሰጡት መግለጫ እንዳሉት ህወሓትን በሕገ ወጥ መንገድ የማገድ እና በትግራይ ሕገ ወጥ ምርጫ የማካሄድ ፍላጎት አለ በማለት ሁኔታውን የዘፈቀደ ውሳኔ ነው ብለውታል። በኢትዮጵያ የብሔራዊ ምርጫ ቦርድ የሕጋዊነት እውቅና ያጣው ህወሓት ከህዳር 8 2018 ዓ ም እስከ ሕዳር 13 2018 ዓ ም የማዕከላዊ ኮሚቴ ስብሰባ አካሂደዋል። ነሐሴ 7 2016 ዓ ም 14ኛው ጠቅላላ ጉባኤውን ሲያከናውን የሚጠበቅበትን ሂደት ሳይከተል እና ለምርጫ ቦርድ ሳያሳውቅ ያከናወነው ነው በማለት ቦርዱ ተቀባይነት የለውም የሚል ደብዳቤ እንደጻፈለት ይታወሳል። ከማዕከላዊ ኮሚቴው ስብሰባ ማጠቃለያ በኋላ የፓርቲው ቃል አቀባይ አቶ ሚካኤል በሰጡት መግለጫ በትግራይ ሕገ ወጥ ምርጫ የማካሄድ ፍላጎት እንዳለ ገልጸው ይህም ህወሓትን ኢላማ በማድረግ ህዝቡን ለማጥቃት እንደሆነ ተናግረዋል። ወደ ሌሎች መረጃዎች ስናልፍ ኡጋንዳ የኢትዮጵያ ኤርትራና ሶማሊያ ስደተኞችን መመዝገብ ማቆሟን አስታወቀች። ምስራቅ አፍሪካዊቷ ሀገር ኡጋንዳ የአፍሪካ ቀንድ ሀገራት ከሆኑት ከኢትዮጵያ፣ ከኤርትራና ከሶማሊያ የሚመጡ ሰዎችን የስደተኝነት ምዝገባ ማቆሟን አስታውቃለች። የኡጋንዳ እርዳታ የአደጋ ዝግጁነትና የስደተኞች ሚኒስትር ሂላኒ ኦኒክ እንደተናገሩት ሰራተኞቻቸው ከሶስት ሀገራት የሚመጡ ስደተኞችን እንዳይመዘግቡ ማዘዛቸውንና ለዚህ ምክንያቱ በሀገሪቱ ውስጥ ድጋፍ ስለሌለ መሆኑን ጠቅሰዋል። ይህ የሚኒስትሩ ውሳኔ የተሰማ ወደ ኡጋንዳ የሚገቡ ስደተኞች ቁጥር በከፍተኛ ሁኔታ በጨመረበትና ከለጋሾች ለስደተኞች ተብሎ የሚመጣው ድጋፍ በመቀነሱ እንደሆነ የኡጋንዳው ዘ ዴይሊ ሞኒተር ዘግቧል። ቀደም ባሉ ዓመታት ከሦስቱ ሀገራት የሚመጡ ስደተኞች መዳረሻ ኬንያ የነበረ ሲሆን ከቅርብ ዓመታት ወዲህ በተለያዩ ምክንያቶች የተነሳ ኡጋንዳን የተሻለች አድርገው በመምረጣቸው በርካታ ስደተኞች ከኢትዮጵያ ከኤርትራ እና ከሶማሊያ ወደ ሀገሪቱ እየገቡ ነበር። የአሁኑ የእገዳ ውሳኔ አዲስ የሚመጡ ስደተኞችን የሚመለከት እንጂ ቀደም ሲል ወደ ኡጋንዳ በመግባት የተመዘገቡትን የሶስቱ ሀገራት ዜጎች የሚመለከት እንዳልሆነም ተገልጿል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቱብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።